ጸጋ የማይደፈረውን ደፍራ ደመረን ፊት ለፊት መጋፈጥ ችላለች ማለት ነው። እድሜ ለቤዚቲ ማለት ነው። ቤዚቲ ደግሞ ፍቅረኛዬን አተርፋለሁ ብዬ አስወጥቼ ፍቅረኛዬን አይኑ እያየ ማጣቴኖችቻ አነጋገሩ፣ አበላሉ፣ አረማመዱ ሁሉ ነገር እኮ የጨርቆስ ልጅ ሆኗል። እኔ ደግሞ ይሄንኛውን ያሬድ አልፈልገውም። ባክሽ ተረጋጊ ብላ ጓደኛዋ ቹቻም ልታረጋጋት ብትሞክረ፣ እሷ ግን ፈጽሞ ልሰማት አልፈለገችም። እና እኔ ይህንኛውን ያሬድ አልፈልግም፣ ቹቻ ተረዳሽኝም አልተረዳሽኝም፣ እኔ ፍቅሬን ማትረፍ እፈልጋለሁ፣ ነገር ግን በዚህኛው አይነት መንገድ አይደለም፣ ትላታለች ማለት ነው። እሷም ከተረጋጋሽ በኋላ ሁሉንም ነገር ሄደን ለቃጭልና ለአሻንቲ እናናግራቸዋለን ትላለች ማለት ነው። ሀሳቧ ተስማምታ ማለት ነው። ወደ እና ቃጭል ወዳሉበት ወደ ጨርቆ ሰፈር ይሄዳሉ ማለት ነው። ለያሬድ ደውለውለት እንገናኝ ካሉ በኋላ ተገናኝተው ቤዚቲ የሆነውን ሁሉ ትነግራቸዋለ ማለትም እኔ ፍቅረኛዬን ላተርፍ እንጂ ላጣ አልነበረም ከአባቱም ከካናዳም ያስቀረሁት። አሁን ነገር ግን እያየሁት ያለሁት ነገር ፍቅረኛዬን የሚያሳጣኝ መስሎ ስጋት ገብቶኛል። ቃጭልዬ፣ እባክሽ ለያሬድ ያረግሽለት ውለታ ለእኔን ጨምሮ የሚካድ አይደለም። በጣም ነው የማመሰግነው በዚህም። ነገር ግን እባክሽ እንደዚህ እንዲሆን እኔ አልፈልግም። እኔ ፍቅረኛ በእንደዚህ አይነት መልኩ እንዲያወራኝ፣ እንዲያነጋግረኝ አልፈልግም። ስለዚህ የበፊቱን ያሬድን ነው የምፈልገው። ከቻላችሁ ጸባዩን፣ አነጋገሩን፣ አበላሉን ጨምሮ ሳይቀር እባካችሁ ቀይሩልኝ ትላለች ማለት ነው እነሱም ያው ስጋት የገባሽ ሌላ ፍቅረኛ ይዝብኛ ብለሽ ከሆነ የአንቹ ፉንቃ ነው ጨምድዶ የያዘው። ስለዚህ በተቻለ መጠን ደግሞ እንደዚያ አይነት ልጅ ሆነ እንዲሆን እናደርጋለን። ምን ያደርግ፣ የእኛ እኮ ማለቴ ሰፈራችን እንደዛ ስለሆነ ነው ትላታለች። ማንኛውም አንቺ ተረጋጊ ብላ ቃጭል ቤዛን አረጋግታ ሰላም አወርደው። ለምታደርጉልን ነገር ሁሉ ከልብ አመሰገናለሁ ብላ ቤዚቲ ታቅፋታለች ማለት ነው። ሰላም ያወርዳሉ ቹቻና በዚህ ቲም ወደ ቤት ይመለሳሉ ማለት ነው። እየተመለሱ እያለ ድንገት ለጸጋ ይደውልና ደመረ፣ ባለፈው በተደራደር ነው ድርድር ቤዛን አሳልፈሽ እንደምትሰጪ ቃል ስለገባሽልኝ አሁን ከትምህርት ቤት እየወጣችሁ ስለሆነ እዛ ባለፈው ሽጉጥ ያስፈራራሁባችሁ ጋር እጠብቃችኋለሁ። ስለዚህ እዛ ስደርሺ የሆነ ዕቃ እረሳሁ ብለሽ አንቺ ትቀነጠሻለሽ ወይም ሄጃለሽ ከዛ እኔ ቢዛን እወስዳታለሁ፣ ይላታል እሷም እሺ ትለዋለች። ነገር ግን ሌላ ነገር አደርጋለሁ ብለሽ ጸጋ መጥፊያሽን ነው ምለቅሽ እንዳይመስልሽ ይላታል ማለት ነው። እሷ ምንም ነገርን ሀሳብ እንደማይገባው ተነግረው እና ወዳው እሱ ስልኩ እንደዘጋ ለመኮንን ደውላ ከመኮንን ጋር ተደራድራ ነበር። ድርድሩም እንዲህ ነበረ፣ እሷ እንትናን ሊያስወግድላት ደመረን ሊያስወግድላት ሊያሰቃይላት ጭምር ማለት ነው። እሱ በፋንታው ደሞ እሷ ደሞ ያሬድን አሳልፋ እንደምትሰጠው ቃል ገብታለት ስለነበረ ለመኮንን ደውላ ውላ በምልክልህ አድራሻ ቶሎ ብለህ ና ትለዋለች። እሱም በታዘዘው መሰረት በፍጥነት ይመጣል ማለት ነው። ፎቶውን ታሳየዋለች። ይህ የሰውዬ ህይወቴን ምስቅልቅል አድርጎ ሲኦል አድርጎብኛል። ስለዚህ እኔ በአንድ የገለ ህይወቱን እንድት ነጥቀው አልፈልግም። እንደ እኔ እንዳሰቃዬ እኔን ድምፅ በሰማ ቁጥር እንዲንቀጠቀጥና በፍርሃት እንደጫው ሟምቶ እንዲያልቅ ነው የምፈልገው። ስለዚህ ዛሬ ተወሰነ ትቀጠቅጥልኛለህ። እንዲህ ሲል ደግሞ በፈለግኩ ጊዜ ትደውልልህ መጥተህ ታስፈራራልኛለህ፣ ትቀጠቅጥልኛለህ ትለዋለች። እሱም በትምትኩ ግን የምፈልገውን ነገር ፈጽሞ መርሳት የለብሽ ሚላታን። እሷም ፈጽሞ ስጋት እንዳይገባህ እኔ አሳልፌ እሰጥሃለሁ ያሬድን ትለዋለች ማለት ነው። መኮንንም በታዘዘው መሰረት በያዘው ፎቶ ወይም አድራሻ ከኋላው ቆሞ እነቤዛ መጡ አልመጡ እያለ ይችንን ቦቅልቅላ ልጅ ቅርጥፍ አድርጎ ለመብላት በጉጉት አይኖቹ፣ አፉ እያቆላመጠ እየጠበቀ እያለ ድንገት ተጀርባው መታ ያደርግና በቴስታ ከወደቀ በቴስታ ብሎት ከጣለው በኋላ እዛው ሁለተኛ በቦክስ ደጋግሞ ደጋግሞ ደም በደም ካደረገው በኋላ ፎቶ ያነሳውና ድጋሚ ጸጋ ጠገብ ባይህ ገድዬ ሬሳ ነው እምጥልህ ይለዋል ማለት ነው። እሱም በጣም እየተነደደ ጸጋ ገደልኩሽ አለቀልሽ ይላታል ማለት ነው። መኮንንም ስራውን ከጨረሰ በኋላ ለጸጋ ፎቶ ልኬልሻለሁ ይላታል ማለት ነው። እሷም እሺ ጥሩ ብላ፣ ነገር ግን ያልኩሽን ድጋሜ እንዳትረሽ ያሬድን አሳልፈሽ እንድትሰጭኝ ይላታል። በቅርቡ እንደሚሆን ቃል ትገባለታለች፣ በድጋሜ ማለት ነው። ከዛም ተበሳይቶ ደመረ ይደውልላታል ማለት ነው። እሱም ብለዋል ተቀምጣለች እየሳቀች። እንግዲህ ወዳ ያቺ የምትንቀጠቀጠው ያቺ የምትርበደበደው ጸጋን አታቃትም። ከእንግዶ ወዳ ሌላኛዋን ጸጋ ተዋወቃት። እንደ ጫው ሟሙተህ እንድታልቅ ነው የምፈልገው። እኔን ጸጋ ስታይስ ድምፄን ስሰማው ሳይቀር ፈርተህ ተንበቅብቀህ ትለዋለች ማለት ነው። ጸጋ አለቀልሽ ቢላትም፣ ከእንግድ ወዳ ለራስ ፍራ ያለቀልህስ አንተነህ ትለዋለች። ከትብላ ስቃ ትዘጋበታለች ማለት ነው። ከዘጋይ በኋላ ስለ ቤዛ ታስብና፣ ቤዚቲ በጣም ይቅርታ አሳልፌ ለደመረ ሰጥችሽ ህይወትሽን ሲኦል ከሚያደርግብሽ ፍቅርሽን መሥዋዕት እንድታደርጊ ስላደረግኩሽ በጣም ይቅርታ ትልና እንግዲህ ወደ ትምህርት ቤት እየወጡ ስለነበረ ወደ ቤቷ ትሄዳለች ማለት ነው። ቤዚቲም ከተለያዩ በኋላ በቃ አንቺም ቀስቴን አገኘው፣ እኔ ደግሞ ያሬድን ምሳ ልጋብዘው ትለዋለች ማለት ነው። ቤዛ እንግዲህ ምሳ ልትጋብዘው ፓስታ በእንጀራ ያዙና፣ በቃ ቤዛም ግራ ገብት ትብሏት መጫንም በጣም እንደሌለባት እየተሰማት ያሬድን ጸባው አጎራረሱ ምን ብዬ ልንገራችሁ የ ጎዳና ተዳዳሪ አጎራረስ ብቻ። ያሬድ ያ የበፊቱ ያ የሀብታም ልጅ ያቅምጥሉ ያ በሹካ የሚበላው እንጀራ አንዳንድ ጉርሻ፣ አንዳንድ እንጀራውን አንዳንድ ጉርሻ እያለ እየጎረሰ እያለ፣ ቤዚቲ በአግራሞትና በአድንቆት እንዲያየችው እያየችው ፈዛ ወደ አፏ አንድም ጉርሻ ሳይል ሳትል ምግቡ ያልቀ ማለት ነው። ቤዚቲ ብይ ኢላታን ማለት ነው። እስከዛሬ እያጎረሳት አይን አይኖቿን እያየ በፍቅር የሚጎራረሱ ፍቅረኛዎች ትቶ ብራዘር፣ በጣም ነበር እኮ የጮኸቤ ምናምን ይላታን ማለት ነው። ስላልገባ ቋንቋ ይህ ደግሞ ስለምን ብራዘር ነው የምታወራው ስትለውም፣ ከሆዴ ውጭ ሌላ ምን ወንድም አለኝ? ኢላታን ብይ ሲላትም፣ ምግቡ ስላለቀ በላሁ በጣም ብላ በጣም ትታዘበውና፣ በቃ እንግዲህ ቤዚቲ በቃ አሁን ሂሳብ ቆልፌ ልምጣ ደጅ ጠብቅኝ ይላታል ማለት ነው። እሷን በተመሳሳይ መንግት እሺ ትለውና ትሄዳለች ማለት ነው። እሱም ሂሳብ ከፍሎ ሳይሆን ሸምጥጦ፣ ልክ እንደ ቃጭልና እንዳሻንጠኝ እንዳስተማሩት ማለት ነው ይሮጣን። ልክ በር ላይ ቆማ እየጠበቀችው እያለ ቤዚቲ አምልጭ ሩጭ ይላታል። የሮጡ እንግዲህ ወደ ቤቷ ትሄዳለች ማለት ነው። በንጋታ ወደ ትምህርት ቤት ከሄዱ በኋላ ማለት ነው ቁጭ ብለው እያወቁ እያለ ሁሉም ወደ የቦታው ወደ ትምህርት ቤት እየሄደ ያለ ጸጋ ድንገት ትመጣና እንዲህ ብላ ትጠይቃታለች። ጽን የሚልሽ ያሬድ ግን እንዴት ነው? የት ነው የሚውለው? ተማንስ ጋ ነው? ከቃጭልና ከአሻንድ ጋ ነው የሚውለው ትላታለች። ስለዚህ የት ይውላል? ትምህርቱም እኮ በጣም ብዙ አለፈው። እሷ መረጃ እያቀበለች ነው ማለት እየተቀበለቻት ነበረ። ጸጋ ግን ቤዚ ግን ጸጋ እንደዛ እንደምታረግ ስላላገባት እሺ ብላ ሁሉንም ነገር ከነገረቻት በኋላ የቃጭልን ስልክ እንፈልገዋለሁ፣ እስቲ ላውራው ላናግረው ትላታለች። ቃጭል አስቸጋሪ ልጅ ናት፣ ግን እድልሽ ሞክሪ ብላ ስልኩን ትሰጣታለች ማለት ነው። ቪዚቲ በጣም ስላስጨነቃት የያሪፍ ተትምህርት መቅረት ጉዳይ ወደ ወደ ቃል ትመጣና መምህር በቃሉ እንዴት ኖት መምህር ታለቻቸው። በኋላ ሰላምታ ካቀረበቻቸው ለት በኋላ ደህና ነኝ፣ በዚህቲ እንዴት ነሽ ይላታል። ያን የባለፈውን ጉዳይ ምን አደረሱልኝ ብላ ስጠይቃቸውም የቱ ጉዳይ ነበር ረሳው ሲላትም፣ የያርግ ነው አስተለ አይ፣ ከርዕስ መምህሩ ጋር ስለተነጋገርም፣ ሰሞኑን ከአባቱ ጋር እየተነጋገሩ ነው በዚህ ሁኔታ ከቀጠለ የያሬድ አባት ወደ መንግስት ማለቴ ወደ ህግ ይሄድና ህግ እንግዲህ የሚፈርደውን እናያለን። በግዴታ ወደ ካናዳ ይሄዳን ወይስ ትምህርቱን ይቀጥላን የሚለውን መንግስት እንዲያየው እናደርጋለን። ነገር ግን አንች ለምታደርጊው ነገር ሁሉ ነገር እናመሰግናለን ይላታል። እና ትምህርት ቤቱ ይቀበለዋል ስትለው፣ አዎ ቤዛ ይቀበለዋል ትምህርት ቤቱ። በተረፈ እናንተ ደግሞ እስከ ዛሬ ላለፈው ትምህርት እናንተ ትምህርቱን ማለት ታስረዱታላችሁ ስል፣ ለሱ እንኳ አታስቡ ቃል ትለዋለች ማለት ነው። ሚስተር በቃሉም እንግዲህ እሺ ብሎ በቃችም ወደ ክላስ ሂጂ ላታን፣ እሷም ወደ ክላስ ትሄዳለች ማለት ነው። መሲ ደግሞ ድንገት ደፋ ደፋ እያለች ፍቅረኛዋን መምህር ሽሜን ፈልጋ ስመጣ በቃሉ ነበር እናያለው። በቃሉ ስትለው ወየ ሲላትም ሚስተር ሽሜን ፈልጌ ነበር ስትለው ለምን እንደዛ አቆላ መሾል የቆላመጣ አይሻልኝም ሲላትም አለ ጉዳይ ፈልጊያቸው ነበር ሲላቸውም በጣም ተናዶ በቃሉ ወደ ክላስ ሂጂ አንቺ ሊመይም አላማርሽኝም ከባፊ ጀምሩ ይላታን ማለት ነው። እሷም ተደናግጣ ወደ ክላስ ትገባለች ማለት ነው። ዮሲና ሄቨን ደግሞ ሄቨን እንግዲህ በጣም ተግዛ ፈዛ ነው ያለችው ቦች የነበረ በትንሹም ቢሆን ፈገግ የሚያደርጋት የርዕስ መምህር ላይ ስለሆነች ማንም አይቀርባትም። ለእሷ ዘመዷን፣ ጓደኛዋን፣ ቤተሰቧን መጽሐፏ ስለሆነ ዮሲ መንገድ ላይ አግኝቶ ምን እንደሆነችና ከኔጋ መገናኘትም ማውራትም እንደማትፈልግ ስለማቅ ምን ብለሽ ነው ብሎ ሲጠይቃትም እሷም ለምንም አይደለም፣ ምንም አልሆንኩም፣ ድሮም እንደዚህ ነበር። አልዋሽም ቦቼ ግን በትንሹም በትልቁም ፈገግ ስለሚያደርገኝ ነበርም ወስቀው አሁን ግን እሱ የለም። ስለዚህ ለምን ፈገግ ላለሁ? ትለዋለች ማለት ነው። እነሱም በቃ እሱ ከሆነ የሚያስደስትች ለምን ገጠር ሄደን አንፈልገው የሚላታን ማለት ነው። ትቀለርክ ማለት ነው ትና ፈገግ ብላ መንገዳቸውን ይቀጥላሉ ማለት ነው። በንጋታ ትምህርት ቤት ለጀሪ ሁሉንም ነገር ትነግራታለች ማለት ነው። ዮሲም ግራ ገብቶት ማለት ነው፣ ጠረጴዛ ላይ ተገድፎ በሀሳብ ተውጦ ነበር እና ቤቲ ትመጣና ዮሲም ብቻውን ማግኘት በዚ ሰዓት የማይታመን ነው። ዮሲዬ እንዴት ናት? ስትለውም እኔ ሄቨን ምን ብለሻት ነው? በምንስ አስፈራርተሻት ነው? ከእኔ እንደዚህ እንድትርቅ ያደረግሻት ይላታ ማለት ነው። እሷ ምንም ነገር እንዳላለቻት ስትነግረው አላምንሽም ብሎ እጇን አንጠልጥሎ ሄቨን ፊት ያቆማትና ምን እንዳለችሽ እዩ ሲ እኔ ከጎንሽ ነ ምንም ብትልሽ። ነገር ግን እባትሽ አይና ይኔን እያየሽ እውነቱን ንገሪ ስትላት ሲላትም ሄቨን ግን ድጋሜ እሱን ማስጨነቅ ወይም እሷና እሱን ማጣላት ስላልፈለገ በምንም ነገር እንደማታስፈራራትና እሷ ራሷ እንደማትወደውና ከፊቷ እንዲጠፋላ ስለምትፈልግ ይሄን እንደምታደርግ ባክዮስ እንደዚህ እያልክ አታስጨንቀኝ እኔ በቃ አልፈልግህም፣ ትለዋለች እና በዛም ብላ በቃ ጥላው ትሄዳል፣ ተናዳ። ጄሪም ተንግዶ ሄዳ አፋችሁን ዝጉ፣ ሁለተኛ ሄቨን አጠገብ አትድረስ፣ አትፈልግህም በቃ አይገባህም እንዴ ትለዋለች ማለት ነው። እሱም እሱማን ይገባኛል። ነገር ግን እሷ የሆነ ምክንያት እያል እንዳላት ውስጤ ይነግረኛል ትለዋለች ማለት ነው። ይህን ሲላት ይኸው ይሄ የሚጋራኝ አንድ ሀሳቤን አገኘሁት ላለች ጄሪም እሱስ ምንድን ነው ሲላት፣ ስድስተኛው ስሜት የሚላችሁ ውስጤ የሆነ ነገር ሲለኝ ነው። ዮናስ ደግሞ አሁን ያለው ዮሲ ያለው አሁን ደግሞ እሱ ነው ስድስተኛው ስሜት ነው ትለዋለች ማለት ነው። አንቺ ቀለሽ ማለት ነው ይላትና ጥሏት ይሄዳን። አንቺን ደግሞ ሁለተኛ አጠገቤ እንዳይል እንዳላይች ብሎ ያበሳጫትና ያጣጥሎ ጥሏት ይሄዳን ማለት ነው። ቤቲን በንጋታውም እንደዚህ እያለ በቃ ቀስቴ ደግሞ ከንትና ጋ በገባው ሰጥ አገባ ምክንያት እሱም የገ ቀስቴ ደግሞ በገባው ሰጣ ገባ ምክንያት ከመኮንን ጋር ማን ነው የሚያሸንፈው? እኔ ቀስቴን ታሸነፈ፣ ያሬድን እሰጥሃለሁ መኮንን ደግሞ በተመሳሳይ መልኩ ካሸነፍከኝ ያሬድ እንትቸልህ እሄዳለሁ ብለው በተፎካከሩት ምክንያት እንትን እያደረገ ማለት፣ ይሄ ዝግጅት ለሳምንት ስለደረገ ሳምንት እስከሚደርስ ስፖርት እየሰራ እንትን እያለ ራሱን እያዘጋጀ ነው ማለት ነው። ቹቻም አግኝታው ምንድነው ውስጥ ሰላም ያለ አይመስለኝም ስትለውም እሱ ምንም ነገር እንደለለና ምንም ሁሉም ሰላም እንደሆነ ይነግራታል። ምክንያቱም ይሄ ሰጣ ገባ እንደገቡ ማንም ሰው አያውቅም ማለት ነው። ቀስቴና፣ ቃጭልና አሻንዴ ብቻ ናቸው የሚያውቁት። ሌሎቹ ማንም ሰው አያውቅም ማለት ነው። ምክንያቱም ከነገርናቸው ኢቨን የአሬር ጭምር አያውቅም። ከነገርናቸው ትርፉ ጭንቀት ነው ብለው ስላመኑ አንነግራቸውን ብለው ወስነዋል። እነሱ ግን የሆነ ነገር እንደሚፈጠር እያመኑ ሚኪና ቡሽም ጨምሮ ሲያውቁ ሌሎቹ አያውቁም ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት አፍላ ፍቅርን ክፍል አንድ መቶ ሰማንያን ነው ማለት ነው። ስለተከታተላችሁ እና የተከበራቸው የፍቅር ጎጆ ቤተሰቦች ቪዲዮ የተቋርጦ ነበረ ማለት ነው። ዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ስትገቡ በላይክና በሸር ግቡ ማለት ነው። አበረታቱኝ ከልብ ነው የማመሰግነው። ወዳችሁና ፈቅዳችሁ በድጋሚ ስለምትከታተሉ ማለት ነው። አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ፣ ሼር አድርጉልኝ። ሰላም ዓለይኩም ወራህመቱላሂ ወበረካቱ